አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የዩ ቤት የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለው። በሰላማችሁ ብዝት ይበልኝ። እንዴት አዳራችሁ? እንዴት ስላችሁ? በያላችሁበት ሰላም ብያለው። ሰላማችሁ ይድረስልኝ ማለት ነው። ዛሬ እንግዲህ ጅላችሁ የመጣሁት ክፍል አስራ ሰባትን አፍላ ፍቅር ነው ማለት ነው። እንግዲህ ባለፈው እያለቀው እንደምናስታውሰው ቤዛና የያሬድ ፍቅረኛ የበፊቷ ቤዛን ልታናግራት ስትል፣ ቤዛ ደግሞ ለምንድነው የምሰማሽ እያሬ ስትከራከራት ነበረ። ቤዛም እንግዲህ ለሚጠቅምሽ ነገር ነው ብላ የያሬድ ፍቅረኛ እሺ ብላ ቤዛም ለመስማት ፈቃደኛ ስኮን ነበረ። ምናለቸት የሚለው ሲያሳስበን የነበረው እንግዲህ እነሱን ተገናኝተው ያሬድን አርግዛ እንደተለያየችውና ያሬድ ጥሩ ሰው እንደሆነ ፍቅራ መቀጠል እንደሚችሉ እኔ ላንችን ለማጥመድ የተሰራ ሴት እንጂ ወደ ህይወቱ ተመልሼ አይደለም። ከባህርማ ደግሞ ወደ ውጭ ሀገር እሄዳለሁ ያለው አንችን ለማጥመድ ወይም አንቺ የፍቅሩ እንድትቀበ እንጂ ሌላ ነገር ታስቦ አይደለም ብላለች ማለት ነው። በዚህም በጣም ደስተኛ ሆናለች ቤዛ። ቤዛም የያንዱን ፍቅረኛ እቅፍ አርጋ ሰማታለች ማለት ነው። በመቀጠልም እንግዲህ ለይ ከደስታ በላይ በቃ ምን ብዬ ልንገራቸው? ስለሊቱ ሁሉ ስስቅ አድራ ስስቅ ውላ ወደ ትምህርት ቤት ሄዳለች ማለት ነው። ያለውንም ነገር የተፈጠረውን ለቹቻ እንዳለ ነግራታለች ማለት ነው። ቹቻ እየምደስ ብሏታል። ከዛ ሄዳ ፍቅሩን እንዴት መጠየቅን መቀበል እንዳለባት ማለት ድራማ አሰርታት በቃ እንዴት አክት እንዴት እንደምታረግ እንዴት እንደምትናገር አስጠንታት ሂጂ ብላት ማለት ነው ከዛ በአጠገቡ አለፍ ስትል ሲላከፈች ነገር በላታለች ማለት ነው። እሷ ግን በአጠገቡ ትመለስ ብትመላለስም ምንም ሌላ ታርቻለም ማለት ነው። በመሰረሻ ላይ ስተሳድባ ለምንድ ነው ውጭ ሀገር ሳክሄድ ሄዳለ ያልከ ትለዋለች ማለት ነው። እሷም እሱ ማለት ነው ስለምወድሽ ነው፣ አንቺን ስለምፈልግ ነው፣ አንቺን ስለማስሞየን እንዲኮኝ ስለምፈልግ እንጂ ሌላ ነገር አስቢ አይደለም። በትንሹም በትልቁም እየተነሳች ዘረፋት ላይ ሚግቡባት ጥሏት ጭራሽ ሄዳ ማለት ነው። በቤዛ ነደፈ እጆቿን እያወራች እየተናደደች እያለ ወደ ጫ መታ። ሌላ ደግሞ ጥናት አስጠንታት አብረው ይሄዱ እያለ ቤዛ ጭቻ

አሰዘር ገራፍ ብላ መጣች ማለት ነው። አሳዘ ገራፍ ነው የሚባለው ለማንኛውም ተቆጣች። በጥፊ አንድ የላሰቻ ቤዛ። በነገራችን ላይ መምታቷን የሚይዘን እንትናን በጣም ነው ደስ ያለኝ። ጸጋ ምትን መታናት በጣም ማለት ነው ሾክ የልጅ ሾክ ይበቃል። ሌለም በዚህ እድሜዋ እራሱ ይህን ታስባለች እስከምትሉ ድረስ ነው የእንትኗ እንትን ማለት ነው። የተንኮሏ ጥግ ማለት ነው። እና አቡሻ እውነቱን ነው አስናቁ፣ አለ ለትም አስናቁ ነው አስናቀናት ልጅች ይህ ምን ትመስላለች? አቦ ስለዚህ በዚያ የተነሳ እንግዲህ ያሬድም ላያሬድም ጥያቄ ታቀርብለታ ለእኔ ያለ ፍቅር ስሜት ተቀይሮ ተቀይሮ አርቤ ዚም ማለት ነው። እኔ በጣም ነው የምወድሽ በጣም ነው የምፈቅርሽ ሊቀየርም አይችልም መቼም ዛሬም ነገ የሚላታ ስለዚህ አሁን ልታቀርብልት ትችላለሁ ትላለች። ስለዚህ ፍቅር ጥያቄዋን ከቀረበላ በኋላ ከህትህና ከኔ ወይም ከቤዝ ከጸጋና ከኔ ምረጥ ትለዋለች ማለት ነው። ይቅርታ ጠይቋት፣ እንግዲህ አይችንም እንደማትቀየም ተስፋ አደርጋለሁ፣ ከሀያት ዘጠናቀ ሄጃለሁ ይላል ማለት ነው ያሬድም። ስለዚህ በዛም የተነሳ እንትን ይላል ማለት ነው። በቃ ይቅርታ ጠይቋት በቃ ከቤዛ ጋር መሆኑን ወሰነ ማለት ነው። ስለዚህ በጣም ደስ የሚል ፍቅር ላይ ነው። ቤዛ ግን አዲስን ፍቅር አልለመደችውም፣ ተዋክባለች ማለት ነው። መረጋጋት ጠይቃት ገና ማለት ነው። በደስታ ነው ያለችው ማለት ነው። ስለዚህ ቀጣው ፓርት ደግሞ ይሄ የፍቅር አፍዝ፣ ነው አደንዝ የሚባለው ነገር ነው። ሶሲም መሆን ምኮንን አሳጥታታለች። የእንትናም ልጅ የማናጀሩም ልጅ እንግዲህ አይንሽን ጨፍነሽ የሆነ እሱ ማለት ነው እሱ ስታስታውሽ ቁጭበሽ ብለሽ ከዴቭ ጋር አበባ መካከል ውስጥ ሆነሽ እንደ ባህል አለም እየሳለች እንደዛ ስታስታውሽ የመርሳት እንትን የመርሳቱ ድል ከፍተኛ ነው ብላት አለች ማለት ነው። እሷም ያን እያደረገች እያለ በድንገት ማለት ነው ማለቴ ልጁን እዛው አበባ እርሻ ውስጥ ይካየልባታል ማለት ነው። ከዛም የተነሳ ቹቻ ስታወራይታት እንደች ልጅ ማንኛ ሳና ይኮነቀለች ብላ ነው መሰለኝ። ቹቻ እየኔ ምስግን ሄዳ አረ ምንድናው ሶሲ ስትላት ዩናስ ነው ዩናስን እያየ ዴቪል አስታውስ ስለ ዩናስ እኮ የመጣብኝ አቃተኝ፣ አረ ምን ልሁም ብላለች ማለት ነው። ለማንኛውም አይዞች ብላታለች። ህዋንስ እንዴት ናት? ህዋንም ምንን እንደሚያረጋት እያደረጋ ነው ትላለች ብላለች ማለት ነው። ህዋንና ሚኪ ደግሞ የሚሰማሽ እንዳለ ነገር ብላት በቃ እኔ በጣም እየናፈቀኝ ነው፣ በጣም አይኖቹ ቁባ ነው አነጋገሩ እያለች ማለት ነው። የሚኪን ልብ ማለት ነው አናዳለች ማለት ነው። ሚኪም ሄዶ ዘራፍ ብሎበታል ዩናስ ላይ ማለት ነው። እዮናስ ብላይ ማለት ነው። እዮናስም እኔ ምንም ነገር አላውቅም፣ እንዴት ነው እንደዚህ የምትሉኝ? እኔ ስለመፈቃር የሚባለው ነገር ምንም ነገር አላውቅም ብሏል። እዮናስም እንግዲህ ሁሉም እየመጣ ዘራፍ የሚልብኝ ምክንያት አንድ መፍትሄ ማረግኘት አለብኝ ብሎ መፍትሄውን እየፈለገ ነው፣ ምን እንደሆነ ባይታወቅም ማለት ነው። መፍትሄው የሚገርም እኮ በነገራችን ላይ ማለት ነው። እና በዛም በተረፈ በቃ ሚኪንተና ዱ ሄደ፣ ቾቻና እንትናም ወደ እንትና ሄደዋል ማለት ነው። በተረፈ ደግሞ ቦችራ እና የ እንትና ማለት ነው። ቦጋለና ማንደፍሮ ነው። ማንደፍሮ መሰሌ ማለት ነው። በሀገረኛ ደግሞ ያው ዳስፖራው ነው ማለት ነው። ሀቢብቲ ነው ማለት ነው። እሱ ደግሞ እንግዲህ ለጄሪ ሙዚቃ ዘፍነውላታ ማለት ነው። ሙዚቃን በዘፈኑላት ባለፈው እንዴት ተቀየመችው እንትና ሚንኩሪ ማለት ነው። አሁን ደግሞ ምን እንደምትል ማለት ባናቅም ደማነ፣ አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ ብሎ ተቀባብሎ ዘፍነውላታል። በዚህም የተነሳ ደግሞ ባለመነጽሩ መነጽሩ እንግዲህ ጓብሏል። ለጀሪስ ዘፍንላት ማየት አልፈልግም። ለምንድነው? ቤተሰቦች ባለውለታ ናቸው። ሚሪንዳ ጋብዘውኛ ብሏል ማለት ነው። እንግዲህ የሚሪንዳ ውለታ ነው መሰለኝ እንደዚህ ያደረገው ፍቅር ነው ወይስ እሱ። ለነገሩ ፍቅር አይዞውም። ለማንኛውም የማነጀሩ ልጅ ይህን አውግተው እንግዲህ ተጨቃጭቀው ከተለያዩ በኋላ ከቦቼ ጋር ተለያይቶ ወደዛ ሲመጣ፣ ለምንድነው ነው ከእሷ ጋርማ ይህ ምናምን ብሎ እየጨቃጨቀ እያለ የማናጀሩ ልጅ መታ። ምንድ ነው ነገሩ? ይሄ ምስጢር ምንድነው ነው ስትለው፣ ከጀሪን ለምን ዘፈናችሁላት እያለን ነው ብተን ማለት ነው። ቢዘፍኑላት ምን ችግር አለው? ኔ ነው ችግሩ። ማን ሚሪንዳ ጋብዘውኛን፣ ቤተሰቦቿ ባለ ሁለት አይናቸው ስለዚህ የሚያወሩበት ልክ አይደለም። ስለዚህ ማንም እንዲያወራት አልፈልግም ብለዋል ማለት ነው። ስለዚህ እሷ ደግሞ በቃ አንዳንድ ነገር ለወራ፣ እሱ ደግሞ ትልቡ ስለሚጨምር አንዳንድ ነገር ለወራ ምትፈልጋለሁ ናን እናውራ ስትለው ደንግጦ ስለምንድነ ስለ ስለምንም ብለናወራ አንችል ምን የናንተ ስለ ትምህርትና ስለ ትምህርት ነው። ሁለቱም በነገራችን ላይ በጣም ጎበዞች ናቸው ማለት ነው። የሚደነቁ ናቸው። ይበርቱ በርቱ በርቱ የሚሉ ንበረታቱ ናቸው። ፊዮሪና ሔዋንም እንግዲህ እንትናን ዮናስን ማለት ነው። ዮናስን ለማናገር ሄደዋን ማለት ነው። ምን ሁሉም እየመጣ ዘራፍ ነው የሚሉ ብሏን ዘራፍ እያሉበት ነው ማለት ነው። ተግዶ እንግዲህ እንደዚህ እንዳታረግ ምናምን ብለዋለች ማለት ነው። በዚህም የተነሳ ሁለተኛ እንደዚህ ብታረግ ጉዲህ ነው ብትለውም፣ እሱ ግን ምንም ሊያደረግላት አልቻለም። እኔ እንደዚህ አይነት ነገር አላደርግም አድርግምም አላቅም ስለማስታፈቅር ማስታፈቅር የሚባለም ነገር አላቅም ብሏን። ይችልኝ በዚህ በሁለት ቀን ኒክም እንደዚሁ ነው ያለው። ሁለት ቀን ነው የሰጠው መፍትሄ እንዲፈልግ ይህች ማለት ነው እንደዛ ብለዋለች ማለት ነው። ፊዮሪም እንግዲህ አጋጭሃለሁ ብላ ምናምን አሰይፋለሁ ምናምን ስትል እሱም ፊዮሪ እንትና ህይዋንም አራ እንደሱ ማናት ሆነ እኮ ከፋኛን እንደሱ እንድትዩ ምናምን ብላለች ማለት ነው። አይድልሽ ብላለች ማለት ነው። ወይ ጉድ ብላ በቃ አኩርፋ ሄዳለች ማለት ነው። ፊዮሪም በቃ ከማንኛው ጋር ልሁን ብላ ገራ ገብታታ ማለት ነው። እንግዲህ ይህን ይመስል ነበር የዛሬው ማለት ነው። በመጨረሻ እና አጓጊ የነበረው ማለት ነው፣ ቀጣይ የምንጠበቃ የሚባለው ደግሞ የጸጋ እንትናና ህዋንን አስፈራርታ ጸጋና ህዋን በአንድ ጓደኛሞች በሆኑበት ጊዜና ሰዓት ማለት ነው እንትን ቀርጻት ነበረ። እኔ እንግዲህ ወዲያ ቤዛና ሱጨን ብቅርባቸው ለበቀን እንጂ ለፍቅር አይሆንም ብላት ነበረ ማለት ነው። እሱን ቀርጻ ቀርታ ነበረ። ለምንድን ነው እንደዚ የምታሰጋግ ብዙ ጥላቶች ባለብች ጊዜ ብዙ ጥቂቶች መያዝሽንም እንዳትረሽ ብላ ተፈላስፋበታለች ማለት ነው። እና የቪዛ ናት ቁጥር ነበር የፈለገችው ጸጋ ማለት ነው። ሰታታለች እንግዲህ ተንግዶ ለምን እንደሚፈጠር አ አለም ማለት ነው። ምንም ማለት ከባድ ሁኔታ ላይ ሆኗል ማለት ነው። ይቀር ብለዋት ሁለተኛ ከእሷ ጋር እንዳትገናኘ ብለዋት፣ ብታሳየው እኔ እንደ ሀሳብ ብታሳያቸው ይሻል ነበረ፣ ግን እሷ ይሄን አልመረጠችም ነበረ። መረጠችው አለማሳየትም ነበር እንደዛ አድርጋ ላይ ቤዚትን በእርግጠኝነት ትናድድባታለች ብዬት እንትኑ ቤዛና እንትና ደግሞ የባለ ቃሉ ወንድም ደግሞ ተቹጫ ጋር ተደባደቡ ማለት ነው። ቹጫዬን በጣም ተናዳ በቴስት አለችው። እንትናም ቀስቴም እየጠበቀው ነው ምን ይከሰታ ነው?